ማንኛውም ግለሰብ የዚህ ቅጣት ሰለባ ሊሆን ስለሚችል እባካችሁ ይህ ቪዲዮ እናንተ ጋር ብቻ እንዲቀር አትፍቀዱ። ወደ ሶሻል ሚዲያ ላይ ሼር ብታደረጉት በጣም መልካም ነው። ምክንያቱም ይህንን ያላዩ ይህንን ያልሰሙ ይህንን ያላወቁ ብዙ ኢትዮጵያውያን ለዚህ ቅጣት ሊዳረጉብን ይችላሉ። በዛሬው ዥላቸው የመጣሁት እጅግ እጅግ በጣም እጅግ በጣም አስፈላጊ የሆነ ሁላችሁም ልታውቁት የሚገባ ሁላችሁም ልትሰሙት የሚገባ እጅግ አስፈላጊና አንገብጋቢ የሆነ መረጃ ነው። ይህን መረጃ እናንተ ጋር ብቻ እንዲቀር እንዳትፈቅዱ። ምክንያቱም ይህ መላው የኢትዮጵያ ህዝብን ይመለከታልና ምክንያቱም በግለሰብ ደረጃ እስከ አንድ ሚሊየን ብር ድረስ የሚያስቀጣ እጅግ አስከፊ የሆነ ቅጣት ነውና ሁሉም ጋር እንዲደርስ እንድታደርጉ በትህትና በክብር እጠይቃችኋለሁ። ይህንን ቪዲዮ ስትከታተሉ ላይክ ማድረጋችሁን አትርሱ። ትንሽዬ ጥፋት በጣም እጅግ በጣም የተጋነንና ብዙ ገንዘብ ሊያስቀጣ ስለሚችል ሁላችሁም ይህን ነገር እንድታዳርሱልኝ እፈልጋለሁ። በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ወደ ፕሮግራማችን እናመራለን። ቅድ ቀደም ብዬ እንደነገርኳችሁ እንደነገርኳችሁ እጅግ በጣም ትንሽ የጥፋት ትልቅን የገንዘብ ቅጣት ታስከትላለች እና ፕሮግራሙ በጣም ወሳኝ ነው። በአዲስ አበባ ተግባራዊ የሚደረግ የወንዞች ዳርቻ ልማትና ብክለት መከላከል ደንብ ይፋ ሆኗል። የወንዞች ዳርቻ ልማትና ብክለት መከላከል ደንብን መተላለፍ የሚያስከትለው ቅጣት እንደሚከተለው ቀርበዋል። በባህሪው አደገኛ የሆነ ደረቅና ፈሳሽ ቆሻሻ በወንዝ ዳርቻ ያስወገደ ድርጅት አንድ ሚሊዮን ብር ይቀጣልም ተብሎ ተደንግጓል። ደረቅና ፈሳሽ ቆሻሻ ወንዝ ላይ የጣለ ግለሰብ 500 ሺህ ብር ይቀጣል። ፍቃድ የወሰዱም ሆነ ሳይወስዱ ፍሳሽን ቀጥታ በወንዞች ዳርቻ ሲያስወግዱ ቢገኙ መቶ ሺህ ብር ይቀጣሉ። ልብ ይበሉ። ግለሰብም ሆነ ድርጅት መቶ ሺህ ብር ይቀጣሉ። በወንዝ ዳርቻና አካባቢው መጸዳዳት ሁለት ሺህ ብር ያስቀጣል። ልብ ይበሉ። የኔ ቢጤ ምስኪኖች በወንዝ ዳርቻ ስትጸዳዱ ከተገኛቸው ሁለት ሺህ ብሯን ቁጭ አድርጋቸው ትለቀቃላቸው። በመቀጠልም የፈሳሽ ማጣሪያ ሳይኖር በወንዝ ዳርቻ አካባቢ ተሽከርካሪ ማጠብ አራት መቶ ሺህ ብር ያስቀጣል። ለባጃጆች፣ ለታክሲዎች አጠቃላይ ተሽከርካሪ ለምትይዙ እህት ወንድሞቻችን፣ እባካችሁ ይህ ለእናንተ ትልቅ የሆነ የገንዘብ መቀጮ ነውና ራሳችሁን ከዚህ ቅጣት እንድትጠብቁ ጥንቃቄም እንድታደርጉ እመክራለሁ። በመቀጠልም እንስሳትን ማሰማራት ማስገባት፣ ከተፈቀደው ውጭ ተሽከርካሪ ማሽከርከር 30 ሺህ ብር ያስቀጣል። እንስሳት ባለቤቶች እባካችሁን ጥንቃቄ እንድታደርጉ እመክራለሁ። ተሽከርካሪዎችም እንግዲህ ከተፈቀደው ውጭ ማሽከርከር የ30 ሺህ ብር ቅጣት እንዳለው አውቃችሁ ራሳችሁን ከዚህ ቅጣት እንድትጠብቁ በክብር እመክራለሁ። ለመዝናኛ ለመናፈሻና ለፓርክ ከተፈቀደ ውጭ ግንባታ መገንባት ሁለት መቶ ሺህ ብር ያስቀጣል። ይህም ሁላችሁንም ይመለከታል ከአምራችና አገልግሎት ሰጭ ተቋማት ማንኛውም ያልታከመ ቆሻሻ መልቀቅ 300 ሺህ ብር ያስቀጣል። ኬሚካል ነክ ቆሻሻዎችን የማከሚያ ዘዴ ሳይጠቀም የለቀቀ ግለሰብ 50 ሺህ ይቀጣል፣ ድርጅት ከሆነ 300 ሺህ ብር ይቀጣል። ማንኛውም በካይ ቆሻሻ ከተፈቀደ የፈሳሽ ማጠራቀሚያ ውጭ ያፈሰሰ ግለሰብ 50 ሺህ ይቀጣል። ድርጅት ከሆነ ደግሞ 400 ሺህ ብር ይቀጣል። የአትክልትና ፍራፍሬ ተረፈ ምርቶችን በወንዝ ዳርቻ ማስወገድ ለግለሰብ 20 ሺህ ብር ሲያስቀጣ፣ ለድርጅት ደግሞ 100 ሺህ ብር ያስቀጣል። ዘይት፣ ጨዋማ ፈሳሽ፣ የሞተር ዘይት ነዳጅ፣ ሳሙና ነክ ነገሮችን በወንዝ ዳርቻ ያስወገደ አራት መቶ ሺህ ብር ይቀጣል። ማንኛውም ያልተጣራ ቆሻሻ ወደ ወንዝ መልቀቅ ለግለሰብ 150 ሺህ ሲቀጣ ድርጅት 300 ሺህ ብር ይቀጣልም ተብሏል። ፍቃድ ሳይሰጠው ያልታከመ ቆሻሻን ወደ ወንዝ ያስወገደ ግለሰብ 15 ሺህ ብር ሲቀጣ ድርጅት ደግሞ 40 ሺህ ብር ይቀጣልም ተብሏል። ወደ አድማጮቻችን እንዳደመጣችሁት ይመስላል፣ እንግዲህ የቅጣት ዝርዝር መረጃው ይህ እንግዲህ፣ ሁሉንም ማህበረሰብ ያማከለ ሁሉንም ማህበረሰብ የሚመለከት ነው ይህ መመሪያ የሚያገለግለው ድርጅቶችን ብቻ ሳይሆን ግለሰቦችንም ጭምር ነው። እንግዲህ በግለሰብ ደረጃ ነው። እንግዲህ እንዳደመጣችሁት ማንኛውም ግለሰብ የዚህ ቅጣት ሰለባ ሊሆን ስለሚችል እባካችሁ ይህ ቪዲዮ እናንተ ጋር ብቻ እንዲቀር አትፍቀዱ እያልኩ ደጋግሜ የተናገርኩትም ለዚሁ ነበር። ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ፣ እንዲሁም በየግሩፑ ላይ፣ በየፌስቡክ ላይ፣ በየኢሞ ላይ በቃ አጠቃላይ አጠቃላይ ወደ ሶሻል ሚዲያ ላይ ብትሼር ብታረጉት በጣም መልካም ነው። ምክንያቱም ይህንን ያላዩ ይህንን ያልሰሙ ይህንን ያላወቁ ብዙ ኢትዮጵያውያን ለዚህ ቅጣት ሊዳረጉብን ይችላሉ። እባካችሁን በአዲስ አበባና አካባቢዋ ይህ ሕግ ተግባራዊ ሆኗል። ከዚህ በኋላ ያልሆኑ ፈሳሾችን እንግዲህ ባልሆኑ ቦታዎች ላይ ወይም ተከለከሉ ቦታዎች ላይ ማድረግ፣ ቆሻሻዎችን ያልሆነ ቦታ ላይ ወይም ያልተፈቀዱ ቦታዎች ላይ መጣል ይህንን ቅጣት ያስከትላል ማለት ነው። እንግዲህ ቀላሉ ቅጣት ሁለት ሺህ ሲሆን ከባዱ ቅጣት ደግሞ አንድ ሚሊየን ብር ነው ግለሰብ በዚህ ደረጃ ሲቀጣ ለመጀመሪያ ጊዜ ነው ለዛውም ደግሞ እንዲህ ቀላል ተደርጎ በሚታሰብ ጥፋት ማለት ነው እንግዲህ ከዚህ በፊት እኔም ራሴ የተመለከትኳቸው ነገሮች አሉ በአዲስ አበባ አደባባዮች ላይ የማይተገበሩ መተግበር የሌለባቸው መደረግ የሌለባቸው እጅግ ስነ ስርዓት አልባ የሆኑ ቆሻሻ አለቃቀቆችን ተመልክቻለሁኝ እሱም እንግዲህ ሽንት ቤቶችን ዝናብ በሚዘንብ ሰዓት የሽንት ቤት ፍሳሾችን ሙሉ ለሙሉ ከተማው ላይ በመልቀቅ ከተማውን መበከልን ተመልክቻለሁ። እንግዲህ በዚህ በሀገራችን ትልቋ ከተማ ወይም ደሞ የሀገራችን ብቻ ሳይሆን የአፍሪካ መዲና በምትባለው አዲስ አበባ ከተማ ላይ የሽንት ቤትን ፍሳሽ ውሃ ወይም ደግሞ የዝናብ ጎርፍ በማስመሰል በመልቀቅ ከተማን ሲበክሉም ተመልክተናል። ይህ እንግዲህ በአሁን ሰዓት ላይ ከባድ ከባድ ወንጀል ተደርጎ እስከ አንድ ሚሊየን ብር ድረስ ሊያስቀጣ እንደሚችል ህዝቡ ወይም ድርጅቶች ተገንዝበው ከዚህ ድርጊታቸው እንዲቆጠቡ እናሳስባለን። ከዚህ በኋላ አዲስ አበባ ላይ እንደፈለጉ ፍሳሾችን መልቀቅ፣ እንደፈለጉ ቆሻሻዎችን መርጨት፣ እንደፈለጉ አላስፈላጊ ቆሻሻዎችን በወንዝ ላይ ማስወገድ የተከለከለ ነው። ባልሆነ ቦታ ላይ መጸዳዳትንም ጭምር እንዲሁ ይመለከታል። በወንዞች ላይ ደግሞ መኪናዎችንም እንዲሁም ተሽከርካሪዎችን ማጠብንም ይከለክላል ማለት ነው። ይህንን ህግ እባካችሁን ተግ ተግባራዊ እንድታደርጉት ስንል በክብር እንጠይቃለን። እባካችሁን ከቅጣት ራሳችሁን ጠብቁ፣ ሀገራችሁንም ደግሞ ለማጽዳት ለማንጻት ሞክሩ እንላለን። እንግዲህ የዛሬው መረጃችን ይህን ይመስላል። በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ፣ ቸር ሰንብቱልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ